ሁላችሁም ተክለ ሃይማኖትን ላመናችሁ ሁሉ፣ አባ ተክለ ሃይማኖት በክፉ ቀን ለሀገር ጭምር እየተረፋችሁ እንድትዘልቁ ያደርጓችሁ። ተክለ ሃይማኖትን ያመነ ሰው በክፉ ዘመን እንኳን ለራሱ ሰው ዞ ይዘልቃል። በዚህ ዘመን በዚህ በጦርነት ዘመን ተክለሃይማኖትን ያመናቸው በጸሎታቸው የተመካ ሰው በእውነቱ ያልፍባቸዋል። በሽታ ቢሆን አባ ተክለ ሃይማኖትን እንኳን ከቤተ ክርስቲያናቸው መጥቶ ከኢትዮጵያ አፈር ቆንጥሮ የተክለ ሃይማኖት አምላክ እርዳኝ ያለ ሰው እንኳ ቢሆን ምንም ጨለማ ባገኘው ይበራለታል። አንዲት ሴትዮ ምን አደረገች መስላችሁ? እንዲያው ደብረ ሊባኖስ ማን እምነት ባመጣልኝ አለች። ኋላት እዚህ ሲላት ሀ፣ ተክለ ሃይማኖት እኮ ዙረው ያልሰበኩበት አገር የለም። ስለዚህ ሲሰብኩ በዚህ አካባቢ መቼም ሳያልፉ አይቀሩም ብላ ዝም ብላ አንዱን አፈር ቁንጥር አድርጋ ብትቀባው ከበሽተዋ ተፈወሰችላት። ሲያልፉ የኢትዮጵያ አፈር በጠቅላላው ከልቤንም እነግራቸው የኢትዮጵያ አፈር በተክላላው በተክለ ሃይማኖት እግር የተባረከ ነው ተራራው